ቀለቤ ተዋረደም፣ አባታችን ድምፃቸውን አሰምተዋል። እኔ በፍረጦ መልሳለኝ ስሜን ቀይሮ አንዱንድም አበበ ጉልላት ነው ብሎ የኔም ድምፅ ቅዳሴ ድምፅ ከዩቲዩብ ላይ ወስዶ ለቆ ሞቷል እያለ ሲናገር ስለ እፎይና ስለ ጳላውዲዮስ አዲስ መረጃ ደረሰን በእፎይና ጳላዲዎስ ላይቭ ላይ ወንድሞቻችንን ለማገዝ ፕሮግራም ይዘናል፣ እና እንደሚታወቀው እነዚህ ልጆች ያው ልደት ከአንተ በኋላ ነው የማውቃቸው። ያው በዚህ በዛ ባለፈው በችግሩ ጊዜ ነው እኔ የማውቃቸው። እስካሁን ድረስ በመልክ እኔ እንደው ጳላዲዎስን አላቀውም። እና ልጆቹ አሁን ያው በክርስትናቸው ምክንያት ስደት ላይ ነው ያሉት ፓስተሮች ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በዚህ ልክ የሚሳደቡ ታንት ውስጥ ያሉ ፓስተሮች አሉ? ፓስተሮቹ ምናልባት ቅዱሳን ሲሳደቡ፣ ጻርቃን ሲሳደቡ፣ እመቤታችን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረገዋለሁ እኔ አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። የትወልዳችው ሁድ ቤተሰቦቻችን ኦርቶዶክሳውያን እጅግ ጥብቅ የተባለ መረጃ ዛሬ በእጃችን ገብቷል። ይዘን መተናል። መረጃው ጉልበት እንዲኖረው የእናንተ ላይክ ማድረግ በእጅግ ያስፈልጋል። ላይክ አድርጉ፣ ሀሳብ አሴቶቻችሁን ስጡ እያልኩኝ በቀጥታ ወደ ጥንክሮቻችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እመ አምላክ አቁራይተማት ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግ እናክብራቸው፣ ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬ ማሳብና ሴቶቻችሁን በኮመንት ያስቀምጣችሁ። እስከ መጨረሻው አብራችሁኝ ሁኑ። ታዲያ ላይክ ማድረግ እንዳይዘነጋ። ደስ የሚያሰኘውን መልእክት በማድመጥ እንጀምር። አንድ ልጅ አባ ጋር አንድ አባት ጋር ሄድና፣ የሁለት ሴቶች ስም ጽፎ ጠቅሎ ይሰጣችኋል። ማን ማግባት አለብኝ ብሎ ግራ ተጋብቼ ነው፣ ለሁለቱም ፍላጎት አለኝ ይላቸዋል እሳቸው ባርከው ምን ብለው ሲሰጡት ሲያየው አንድ እንሞክር አደርጋል ምንም ቢመስሉ ያችን ይፈልጋታል ማለት ነው በጣም በእርግጠኝት የእግዚአብሔር ፍቃድ እየጠየቅኩ ነው የሚል ሰው የሆነ ፍላጎት አለው ለዛኛው ለራሱ ፍቃድ ይችልን እንዳገባ ጌታ ትፈልጋለህ በቃ ያንተ ፍቃድ መሆን አለበት ምናምን ቢነጥቀው በነገራችን ላይ ያሱ ያማራል እግዚአብሔር እንዴ እኔ መች ባርክልኝ አልኩ እንዲህ ምናምን እና ኒውትራል ነህ ወይ መጀመሪያ የእግዚአብሔር ፍቃድ ከመጠየቅ በፊት ጉዳዩን ከማቋየት አንተ ኒውትራል ነህ ሄደህ አባቶች ጋር ወይም ደግሞ እሱ በየሰቲ ስትጸልይ ይህን አድርግልኝ ሳይሆን አንተ የምትፈልገውን አድርግ። የምር ከልብህ አምነህ ነው እሱ የሚያደርገው ነገር እንዲህ በቃ ፈልገህ ነው ይህን ማወቅ አለብህ። ካልሆነ ጊዜ አይሳካልህ እና ኒውትራል መሆንን ማረጋገጥ ጸሎት መጸለይ ከዚያ ሳባት በነሳባት ይነግርሃል። እግዚአብሔር በመጽሐፍት ይነግርሃል። በብዙ ነገር ፈቃዱን ገልጧል። በታክሲ ጥቅስ የህይወትን ጥያቄ መልስ ይቻለ እግዚአብሔር በነገራችን በማይረባ ያሬድ በትል አር እንዲህ ትል የተናቀችው ትል የሁሉም ሰው ቅድም እንዳልኩ ቅዱስ ጳውሎስ በብርሃን ስስ ምንም በማይረባ በብርሃን በመረብ በአሳ በሁሉም ነገር እግዚአብሔር ይመልሳል። ጸልህ ግን ዞር ማለት የለብህም። ጸልህ ዞር ማለት የለብም። እግዚአብሔር በሚመልስበት ልክና አግባብ እርሱ በጊዜው ይመልሳል። በጣም የምወደው ወንድማችን ነው ወንድማችን አኬ። እስኪ ምን ትላላችሁ የሚል ጥያቄ ያለበትን ሀሳብ አቅርበዋል። እናንተ ምን ትላላችሁ? አርብጠን እንመለስ። ክርስቲያናዊ ሴትነትን ተሰብከዋል ብዬ ነው የማስበው። ፌሚኒዝም ፌሚኒዝም ከሰበከው በላይ እድሜ ልኳን ሴት ልጅ ክርስቲያናዊ ሴትነትን ስትሰበቅ ነው የኖረችው። ወራባው ክርስቲያናዊ ባልነትን ወንድነትን አሁን እኛ ኦፍኮርስ ሴቶቹ ያን መመከር አለባት። አክቹሊ እኔ መቻል የሚለውን ቃል አልወደውም። መቻል ሳይሆን ማለፍ የሚለውን ነው የምወደው። የቻልከው ነገር አንድ ቀን ይሰበራል። ልክ እንደዛ ሁሉ ቻይ ምናምን የሚለውን ነገር ሳይሆን ግን ምን አለበት አሁን ወንድ ልጆቻቸውን ሲያስተምሩ ሴቶች ክርስቲያናዊ ወንድነትን ክርስቲያናዊ ባልነትን ቢያስተምሯቸው እናቶች ማለት ነው ኦፍኮርስ እኔ ሴን ሴት ልጆች ክርስቲያናዊ ሴትነት አስተማርኩ ግን እቺ ክርስቲያናዊ ሴት መሆን የምትፈልግ ሴት የክርስቲያናዊ ሴትነቱን ይዛደገች ያኛውስ ባልየውስ የምታገኘው ወደፊት ፊውቸር የምታሳድገው አሁን የኔ ልጅ ፊውቸር ባል እያሳደገችው ያለ ሴትዮ ክርስቲያናዊ ባልነትን እያስተማረች ነው ወይ የኛ ኮሚኒቲ ችግር ይሄ ይመስለኛል እናቶች ሴት ልጆቻቸውን ሲያስተምሩ የሚያስተምሩት ክርስቲያናዊ ሴትነትን መያዝ እንዳለባት ቻይ መሆን እንዳለባት፣ ይሄ ሁሉም ወንዶች ባህሪ መሆን ባይዘቦይ በዚህ ጉዳይ እንዲሁም ወንዶችም አቢዙ የተደረጉ ይመስላል። አይችልም፣ ስሜቱን መቆጣጠር አይችልም። ልትቆጣጠርለት የምትገባ እሷ ናት። ሴክሱዋል ከከለከለችው ቢደፍራት ተጠያቂ እሷ ናት ምናምን የሚል ነገር። ይሄ ራሱ ወንድ ልጅ ችሎታውን አቢውዝ ማድረግ ይመስለኛል። ክርስቲያናዊ ሴትነት ላይ ሊሰራ ከሚገባው ክርስቲያናዊ ወንድነት እና ባልነት ላይ ሊሰራ ይገባል ብዬ አስባለሁ። ከዛ ውጭ እኔ አሁን ሳይኮቴራፒ ሲሰራ ብዙ የትዳር ኢሹ ይገኛል። በተቻለኝ አቅም ትዳሩ እስከ መጨረሻው እንዲቀጥል ነው። አክቹዋሊ አሁን ሳይኮቴራፒ ሲሰጥም አሁን ለምሳሌ እንደ ትዳሩ ማይሆን ከሆነ ራሱ አይሆንም አይባልም። ኢቨን ማለት ነው ውሳኔው ለነሱ ነው የሚተወው ግን ብዙ ጊዜ አሁን ጫናው ፍቺም ላይ ያለው ጫና እኮ ሴት ነው። እንደዛም ብለው አሁን ዲያቆን እስኪያዝ እንዳሉት ውጪ ተብላ ትዳር በነዛ ሰዎች አውቃለሁ። እኔም እንደዚህ የሚሉ ሴቶች እንዳሉ አውቃለሁ። ማለት ውጪ ወንዶችም ማለት ብዙ ጊዜ እንደውም ሴቶች ምን በዚህ ዘመን ምናምን እንዳሉት ማለት ነው እኔም አጋጥሞኝ አውቃል። ግን ከወጣችን በኋላ እኮ በጣም ፍቺ ከባድ የሚሆነው ለሴት ነው። በጣም ፈት መባል ምናምን በጣም ከብዷቸው ራሳቸውን ሊያጠፉ ሞክረው እኛ ጋር የመጡ ሰዎች እንኳን አውቃለሁ ሁለት ሶስት ማለት ነው። ስችም መቋቋም አቅቷቸው ማለት ነው። እና ኮሚኒቲ ውስጥ ያለው የሴት ጋር ያለው አስተሳሰብ ገና ገና ገና ገና ብዙ ሚሰራበት ገና በሁሉም በኩል ያለው ማለት ነው። በቃ በኛ የተቀኘ ነው ብዬ አላስብም። መጽሐፍ ቅዱሱንም በኛ አልቃኘ ነው። ቃኝተነውም ከሆነ እየሰራንበት አደለም። ከነጮችም ቀጥታ ያመጡት እነዚህ ፌሚኒስቶችም ማለት ነው በትክክል እስቲል ጫና ያለው መሀል ላይ ላለ ነው። ለእኛ ሴቶች ኦርቶዶክስ ስለሆንን ሴቶች በተለይ ደግሞ ማለት ነው። እና እንዳሉት ሁሉም ሴ የራሱን የቤት ስራ ቢሰራ ነገር ምቹ የሆነች ለሴቶች ለህፃናት፣ ለኦርቶዶክስ ምቹ የሆነችን ሀገር መፍጠር እንችላለን። ኦፍኮርስ። እና እኔ በቻልኩት አቅም እየሰራሁ ነው። ከዚህ በላይ ብሰራ በጣም ደስ የሚለኝ ነገር ነው። በሱ ላይ ጥያቄ የለኝም። ጥሩ ነው፣ ጥሩ ነው። እንደዚህ እንደተባለ ሁሉም በቤቱ ቢሰራ ምናምን ጥሩ ነው። ይሄ በአጭሩ ልጆች ሲያድጉ እግዚአብሔርን መፍራትን ተምረው ካደጉ እኔ በቂ እኮ ነው። እኔ ሰው ቀንም ብለህ ነው ነበር። እና ሰው ከክርስትናው ካራቀ ከክርስትናው ካራቀ እንደዚህ አይነት ነገሮች ላይ ጭራሽ በቃ አይገባም። ሲጀምር ማለት ትዝም አይለውም። እኔ ሁሌ ከቅዱስ ሚስጥር የሚሳተፍ ሰው ከቅዱስ ሚስጥር መሳተፍ ማለት ነው ነገራችን ላይ ገብቶት ተረድቶት ማለት ነው ዝም ብሎ ይሄ በልምድ እየሄደ የሚወስደው ሳይሆን ገብቶት፣ ምንድነው ክርስቶስን እያሰበ ያንን ነገር የሚያደርግ ሰው ሁሌም ቢሆን ለሚስቱ በቃ ምቹ ነው የሚሆነው። ምንም ይሄ ማለት ግልጽ ነው እና ስለዛ አሁን የልጆች አስተዳደግ ላይ ምናምን የሆነ ሰዓት ላይ ጥፍት ስለምንል ከቤተክርስቲያን፣ እግዚአብሔርን መፍራትም እግዚአብሔር መውደድ ምናምን ከውስጣችን እየጠፋ ይሄዳል። ሌሎች ሌሎች ነገሮችም እየጠፉብን ይሄዳሉ። እና እሱ ትክክል ነው። ሁሌም ቢሆን አስተዳደግ ላይ ጥሩ መሆን አለበት። ይሄ ምንም በቃ ግልጽ ነው። አሁን የየራሳችን ኃላፊነት አለብን። ቤተክርስቲያን የራሷ የሆነ ኃላፊነት አለባት ምናምን። ይሄ ሁላችንም የሆነች ነገር ኮንትሪቢዩት ማድረግ የሆነች ድንጋይ ነገር ጣል ማድረግ ጥሩ ቤቱ ይወጣል። ከዛ በኋላ ጥሩ ነገር ይታነሳል። ምናልባት ደግሞ እንዳልኳችሁም ይሄ ሰብሰብ ተብሎ ምናምን ነገር እንደዚህ ነገር ፍላጎት ያለው ሰው ካለም ወይ እኔ ራሴ የማውቃቸውን በደንብ የማምንባቸውን አይነት። ወደ ቀጣይ መረጃችን እናምራ። በቀጣይ የምናገኘው እንግዲህ ይሄ አሳሳቢ ነገር ስለሆነ ነው። እውነት ለመናገር አሁን ወንድሞቻችን እንዲሁም ታችን ያነሳቸው ሀሳብ በጣም ይበልጥ ገኖ ወይም ከፈት ብሎ መምጣት ያለበት ሀሳብ ነው ብዬ ነው እንደ ግል ማስበው። በተለይ ከትዳር ጋር ያለው ፍቺ ከሚባልበት ነገር ተጽዕኖ ከሚባልበት ነገር ጋር ያለው ነገር አሁን ግልግልጥልጥ እያለ መምጣት አለበት። እንደምናሳሶ ወንድማችን ልደት ከዚህ ራስን በራስ ከማርካት ጋር በሚል ሀሳብ እንደመጣ እንዲሁ ወንድማችን አኬም እነ ዲያቆን ስቅልንም ጨምሮ ሌሎቹ በሲዳር ጋር ከፍቺ ጋር ከጓደኝነት ከእጮኝነት ከሚባልበት ሀሳብ ጋር መጥተዋል። አሁን ትውልዱ ቀስ በቀስ ቀስ በቀስ እየጠፋ የመጣበት ጉዳይ የእጮኝነት ጓደኝነት ትዳር የሚባሉ ነገሮችን ባለመረዳት ዘለን ገባና ለመፋታት ደግሞ ቅርብ እንሆናለን ከዚህ ከዚህ አንጻር ጋር አሁን የተመጣበት ያለው መንገድ እጅግ ይበል የሚያሰኝ ስለሆነ እንዲቀጠልበት የሚል እሳቤን ለማቅረብ ወዳለውኝ መጋቤ ሐዲስ እሸቱ አለማየሁ በቀንዲል ፖድካስት ወይም በቀንዲል ሚዲያ ከሊቀ ዲያቆኑን ቀዳሜ ጸጋ ጋር ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ፓስተርነን፣ ነቢይነን፣ ሐዋርያንን ምናምን የሚሉት አካላት የሚሳደቡት ጥያቄ ያቀርባሉ፣ እና አድምጣቸው። ሳንት ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳንን ሲሳደቡ፣ ጻርቃንን ሲሳደቡ፣ እመቤትን ሲሳደቡ ሰምተናል። ይሄ በሶስት መንገድ እረዳዋለሁ እኔ። አንደኛ ትኩረት ለመሳብ አጀንዳ ለመሆን፣ አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ ጴጥሮስና ይወዳ ዝናቸው እኩል ነው፣ ታውቃለህ ያሰቀለው ይሁዳም ዝነኛ ነው። ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም የሚካኤልም እኮ እኩል ዝነኞች እኮ ናቸው። ታዋቂነት በዚህ ዘመን ብዙ ይፈጃል አለ። አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደቧሉ አቡነ ተክለ ሃይማኖትን የተሳደባሉ። እኔ ፕሮቴስታንቱ ወንድሜ፣ ፕሮቴስታንቷ እህቴ በቀን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ ህይወቴ ይለወጣል፣ ጎደሎ ይሞላል፣ እንባዬ ይታበሳል፣ ጥያቄ ይመለሳል፣ ስብራቴ ይጠገናል፣ ቁስሌ ይፈወሳል፣ ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ እስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሂደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ለአንቺ ምንድነው ትርፉ? ለአንተ ምንድነው ትርፉ? ድንግል ማርያም ስትሰደብ ብትሰማ ለአንድ ፕሮቴስታንታዊ ጆሮ ምንድነው ትርፉ? ኦርቶዶክሳውያን፣ የተዋህዶ ልጆችም፣ ፕሮቴስታንቶች፣ ሙስሊሞች እንድታጤኑ የምንፈልገው ምንድነው ጥቅሙ? በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት የባዶነት የተስፋ መቁረጥና የልህ ካልሆነ በስተቀር ጥቅሙ ምንድ ነው? አንደኛ ቅድም አጀንዳ ለመሆ ሁለተኛ፣ እነዚህ ቅዱሳን እየተሳደቡ የፕሮቴስታንቱ አዳራሽ የሚጮሁት ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል አይችሉም። እኔ እዛ ውስጥ ፕሮቴስታንት ውስጥ አሉ እገሌ ከገሌ የማስታወቂያ አልሰራም እንጂ እኮ ቀጥ ብለው ወንጌል የሚሰብኩ ፓስተሮች አሏቸው። ስማቸውን የማንጠራቸው እነዚኞቹ ጊዮርጊስን የተሳደቡት ተክለ ሃይማኖትን የተሳደቡት ታቦቱን የተሳደቡት እመቤታችን የተሳደቡት ሰባኪ ፓስተሮቻቸው ግን እስቲ ቀጥ ብለው ቀጥ ብለው ከወር እስከ ወር ወንጌል ይስበኩና በስብከት ከቀጠሉ እኔ ቀጣል። ስለዚህ አጀንዳ ከመሆን ቀጥሎ ሁለተኛው ችግር ምንድን ነው? የእውቀት እጥረት የግንዛቤ እጥረት ሶስተኛ ህሊና ይጠይቃል፣ ነፍስ ትጠይቃለች። እየተደረገ ያለው ነገር ውስጣቸው ይንኳኳባቸው አቋባጭ ይጮህባቸዋል። እውነቱ የት እንደሆነ ይነግራቸዋል። ስለዚህ ይሄንን የህሊና ጥያቄ በጮህት ማደናገር ይፈልጋሉ አንዳንድ ሰዎች። የአእምሯቸውን ጥያቄ በጮህት ማረሳሳት ይፈልጋሉ። አንዳንድ ሰው መጥፎ ስራ ይሰራና ህሊና አላስተኛ ሲለው ንስሐ ገብቶ ወይም ወንጀሉን ተናዞ ፎይታ ከማግኘት ይልቅ በመጠጥ ያደነዝዘዋል፣ በአልኮል ያደነዝዘዋል። ህሊና ሐሳቡን እንድትጠይቅ እንዲጭበረበርበት ማለት መጋቤ ሐዲስ መምህራችን የእንታ እሸቱ አለማየሁ አስተላልፉት ሀሳብ በጣም ትክክል ነው። ሰላም ሲያጡ እረፍት ሲያጡ እውነት እነሱ ጋር እንዳሌለ ሲያቁ፣ በቀጥታ ስድብ የስድብ አፍ ይሰጣቸዋል፣ ይሳደባሉ። ሌላው ቢቀር እንኳን ስልሳ ሰባ ሚሊዮን ያላትን ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክርስቲያን ይቅርና አንድ ቤተሰብ ውስጥ ያለ አራት አምስት ሰው ያለበትን ቤተሰብ እንኳን የመናገር ሌልና የለን ሞራሉም የለን ለምን ምክንያቱም ያ ቤተሰብ ነው። ምክንያቱም ያ ስብስብ ነው፣ ያ ማህበረሰብ ነው፣ ያ ነገ ህዝብ የሚሆን ነው። ስለዚህ እነዛን በጣም መጠበቅ አለብን፣ ለእነሱ ሀሳብ መጨነቅ አለብን። አደለም ይህን ሁሉ አማኞች በአንድ መዝለፍ ይቅርና እውነት እነሱ ጋር ከሌለ ግን ድፍረት የሚባሉ ነገር ውስጣቸው ውስጥ ይገባና አጓጉል የሆኑ ነገሮችን መናገር ይጀምራሉ። ለዛ ነው ስብከት እንኳን መስበክ ስለማይችሉ የሚሰብኩት ስብከት ከአመት አመት የተለያየ የሆንባቸውና አንዴ ይቅርታ ሲሉ፣ አንዴ ሲወድቁ፣ አንዴ ሲነሱ የሚታዩት በዚህ የተነሳ እንግዲህ በርካታ ኦርቶዶክሳያን ብናዝንም ነገሩ ግን ከጊዜ ወደ ጊዜ መልስ ያገኘ ይመጣል። ሌላውን ላሳያችሁ። እንግዲህ ቀለሜ እንደምናስታውሰው አንድን አባት ማን ነው ማን ነበር እንደ ሞቷል ያለው አብሮ አደጌ አብረን ቀድሰን ምናምን ምናምን ሲል የነበረው ገደሉብኝ ምናምን ምን እያለ ነበር። ከዛ ቅዳሴ ከፍቶ ነበር፣ እና የከፈተው ቅዳሴን ያዜሙት በወቅቱ ዲያቆን አሁን ካህን የሆኑት አባት መተው መልስ ሲሰጡ አግኝተናል፣ እና አድምጠን እንመለስ። ቀለም የተዋረደበት ጉዳዩ ነበር። እኔ በፍረጦ መልስ ሳለኝ ስሜን ቀይሮ አንዱንድም አበበ ጉልላት ነው ብሎ የኔም ድምፅ ቅዳሴ ድምፅ ከዩቲዩብ ላይ ወስዶ ለቆ ሞቷል እያለ ሲናገር በተደጋጋሚ ብዙ ቲክቶከሮች እና ዩቲውበሮች ለቀው ተመልክቻለሁ። በመጀመሪያ ይሄንን የሰማሁት ባለቤቴ ናት። አይታ በቴሌግራም ላከችልኝ። ቅድም አንተ እንደገለጽከው እኔ እዚህ ሶሻል ሚዲያ ላይ ብዙ አይደለሁም፣ በተለይ ቲክቶክ ላይ ብዙ አይደለሁም እና እዚያ ላይ ነው አይታ የላከችልኝ በኋላ ስመለከተው በቀጥታ እኔ ነው የሚመለከት ሆኖ አገኘሁትና እንግዲህ ፍጹም ያልጠበቅኩትና ማይመሳሰልም ማይመስልም ነገር ነው። እየተገለጠው እኔ ይህንን ያለው ወንድም ኤርሚያስ እንደሚባል ያው አብዛኛዎቹ በዚ የቤተክርስቲያናችን ልጆች ቲክቶክ ላይ፣ ዩቲዩብ ላይ የሚሰሩ ልጆች ያውቁታል። በሶሻል ሚዲያም ቤተክርስቲያኑ ነው ሲሳደብ እና የማይገባ ነገር ሲናገር እኔም የተወሰነ ጊዜ አይቸዋለሁኝ። ከዛ በተረፈ እኔ በአካልም አላቀውምም አካልም አይቸውምም አላቅምም። እሱ ያለው ግን እንግዲህ እንደምንተዋወቅና አብረን አፈር ፈጭተን አድገናል ነው የሚለው። እኔ እንኳን ከእሱ ጋር አፈር ፈጭቼ ባልክ በአካልም አላቀውም አይቸውምም አላቅምም። እሱ ያለው አካባቢም አይደለም የተወለድኩትም እሱ ጋር አይደለም። ሊቁናም እሱ ካላቸው ናቸው ሊቀማፋስ አይደለም የተቀበልኩት እኔ ከብዙ አገኖ ጎርጎሪዮስ ነው የተቀበልኩት። አውራጃ ከተማ ላይ መድኃኒ ያለን ቤተክርስቲያን እያለን የሚገልጠው አውራጃ የሚባለው እንግዲህ እንደምንሰማው በደርግ ዘመን ነው። የዛን ዘመን ቀዳሽም አይደለሁም። በአጠቃላይ ብቻ በምንም በምንም የማይገናኝ ነገር ነው እና ያየሁት እኔ በጣም ትንሽ ግርምትን ትኖብኛል ቤተክርስቲያንን ደግሞ በጣም በማይመጣ ነገር በቤተክርስቲያኒቱ ላይ እኔ ከራሴ ይልቅ እሱ ስላለ መቼም ሞቷል ነው የሚለው። ሞ ተቀብሯል፣ ድምፁን ላሰማችሁ ብሎ ነው። ከዩቲዩብ ላይ በኋላ መጣበት አለው። ከዩቲዩብ ላይ የሰራ ነው። ቅዳሴያችን የተወሰነች ፓርት ወስደው ነው ለማሳመኛ ለመጠቀም እየሞከረው ነገር ግን ኦርቶዶክሳውያን ምእመናን አብዛኛዎቹ በአገልግሎት ስለሚያውቁኝ መልስ ሰጥተውታል ይታወቃል። ነገር ግን እሱን ደግሞ የሚከተሉ የዋሃን ስለሚኖሩ ምናልባት ይህንን ሀሰት ማጋለጥም ስለሚገባ እውነቱን መናገር ስለሚገባ ይህንን ለመግለጥ እንግዲህ ዛሬ በጋበስከኝ መሰረት ተገኝቻለሁ እና እያንዳንዱን ነገር ዲቴል ማስረዳት እችላለሁ። ይሄ ነው እንግዲህ መግቢያ። ሰውየው ይሄ ነው። እዚጋ የምትመለከቱት ሰው ነው። ስሙ ኤርሚያስ አይተንፍሶ አበበ ወይም ደግሞ በሶሻል ሚዲያ ላይ በሚታወቀው ቀለሜ ያሉ ነው የሚጠሩት። አብዛኞቹ ግን ስሜ ኤርሚያስ አይተንፍሶ አበበ ነው የሚለው። እንደውም ቆይ ሰምተህ ነው እንመለስ። እንግዲህ የአበበ ጉልላት ጉዳይን በወቅቱ መልስ ምስታችን ይታወሳል። አሁን ደግሞ ቀሲስ አባታችን መልሳን ተነስተው መልስ ሰጥተዋል ማለት ነው። እውነታው ይህ ነው። እሱ ፈጥሮ የፕሮቴስታንቱ ቤተ እምነት ለማደናገር የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ስሟን ለማጠር እሸት ይሄዳሉ። እኛ ግን እውነቱን እውነት ነው ብለን ልናንተ እናቀርባለን። አይምሮ ያለው ማስተዋልን ያስተውል እንዲል መጽሐፍ። እኛ በእናንተ ፊት እውነቱን አቅርበናል። እናንተ ደግሞ እውነታውን መቀበል ያለመቀበል የእናንተ ይሆናል ማለት ነው። ወደ ቀጣያና ምራ ከእፎይና ከጳላዲዎስ ጋር በተገናኘ ቀሲስ ዲበኩሉ አባታችን ከልደተ ቃሊያ ጋር ያወሩትን ሀሳብ እንካተል ለሌሎችም ጭምር። አንደኛው በእፎይና በጳላዲዎስ ጉዳይ ላይ ነው እና ሙሉ ኃላፊነት ተሰጥተዋል። በደንብ አስተባብር ልጆችንም ሌሎችንም በአሜሪካ አርብ ማለት ነው። አርብ በኢትዮጵያ አይ ቲንክ ቅዳሜ ጠዋት ነው። እንትን ፍላየሩንም ጨምር የልኪዋለሁኝ። በኢትዮጵያ በእኛ አርብ ነው። ጁን ሰኔ ስድስት በኢትዮጵያ ማለት ነው። በዚህ ሀገር ጁን አስራ አራት ነው ከምሽቱ አንድ ሰዓት ላይ እና ፍላየሩን ልክ ያለው እዚያ ላይ በእፎይና ፓላዲዮስ ላይብ ላይ ወንድሞቻችንን ለማገዝ ፕሮግራም ይዘናል እና እንደሚታወቀው እነዚህ ልጆች ያው ልደት ካንተ በኋላ ነው የማውቃቸው ያው በዚህ በዛ ባለፈው በችግሩ ጊዜ ነው እኔ የማውቃቸው እስካሁን ድረስ በመልክ እኔ ነው ፓላዲዮስን አላውቀውም እና ልጆቹ አሁን ያው በክርስትናቸው ምክንያት ስደት ላይ ነው ያሉት፣ እና እነዚህ ልጆች በብዙ መከራ ውስጥ ያለፉ ያሉ ልጆቻችን ናቸው። እንደሚታወቀው በዚህ በእስልምና ላይ የሚሰሩ ሰዎች እነ ወንድማችን ቢሊያምን ጨምሮ ከስራ ቦታቸው ሁሉ እየተፈናቀሉ ሰው የክርስቲያን ደሴት በምትባል ሀገር ላይ እየተሳደድን ነው ያለ ነው። ይሄ በጣም በጣም በጣም ሊያመን የሚገባ ነገር ነው። እኔ በሌለኝ ጊዜ ውስጥ እዚህ ውስጥ የገባሁት የልጆቹ አገልግሎት የሁላችን የክርስቲያኖች ነው ብዬ ስለማመን ነው። አለበለዚያ ነገ ተነስቶ አንድ ሰው እስልምና ላይ እቅበተ እምነት የሚሰራ ሰው አናገኝም። ሁላችሁም ከታች አላችሁ የምትከታተሉ፣ ይሄ ፌስቡክ ላይም ለጥፊዋለሁኝ ፍላየሩን። ቪዲዮ በመስራት በምትችሉት ቪዲዮ በመስራት ለአርብ ፕሮግራም ሁላችሁም ላይ ማንም ኦርቶዶክሳውያን ዛን ቀን የራሱን ቤት እንዳይከፍት። ልጆቹ ስደት ላይ ነው ያሉት። ማገዝ አለብን፣ መርዳት አለብን፣ ከጎናቸው ልንቆም ይገባል። ስጋና ደም አላገናኘንም። ያገናኘን ክርስትና ነው። የመስቀል ጉዞ አገናኝቶናል። ማገዝ አለብን፣ መርዳት አለብን። ከዚህ አንፃር ልደት፣ አንተ ያው በጣም ጎበዝ ነህ፣ በጣም ጠንካራ ልጅ ነህ። አይ ነው በጣም እረፍት የለህም፣ አይሃለው በምትሄድበት ሁሉ ከተልሃለውኝና ወንድሞችህን እነ ጋዲም ጋር ልገባ አስቤ ነበር። ቅድም ያው ከቻልኩኝ ለመግባት እሞክራለሁ። ላይ በላይ ነው አሁን ያለው እና ወንድሞችህን አስተባብረ ለአንተ ኮሚቴው የሰጠ ኃላፊነት ኢትዮጵያ ያሉት ወንድሞችን እንድታስተባብር የአንተ ኃላፊነት ነው። እነዘ ማርያም አሉ እናንተ፣ እነዚህን ሁሉ ለአክሊልም ነግሬዋለሁ። ሁላቸው ምንተና ማን ነው ተጽዕኖ ፈጣሪውንም ንገርልል። ማን ነው ፈለገር አዎ እና ወንድሞቻችን እናግዝ። ነገ ደግሞ ነገ በኔ ነው። በነገራችን ላይ መቼ ነው ቀኑ አባታችን? አርብ ነው። አርብ በአሜሪካ አርብ ነው። እንትና ጋ የሚገናኝ አይመስለኝም። አስበንበታል፣ አስበነዋል፣ አስበን ነው ያደረግነው። አይገናኝም። እሱ ላይ ደግሞ እንገኛለን። ደግሞ የእሱን መርሃ ግብር አብረን እናግዛለን በምንችለው ሁሉ ይሄ እውነት ነው የምነግራቸው፣ ሚመናን ከታች እንድታውቁት የምንፈልገው ችግር ውስጥ ነው ያሉት። በጣም በጣም በጣም በውስጥ ፈተና ውስጥ እያለፉ ነው ያሉት። መኖር የሚችሉ በሀገራቸው አቅም ያላቸው ልጆች ግን ዛሬ የሚበሉት እስከ ማጣት ድረስ የደረሱ ልጆቻችን ናቸው። ይሄ በጣም በጣም ሊያመን ይገባል ብዬ አስባለሁ። እኔ እረፍት አጥቻለሁ። እግዜር በጋግ እና እባካችሁ ሁላችሁም ወንድሞቻችሁን እንድታግዙ አብራችኋቸው እንድትቆሙ ለማሳሰብ ያክል ነው። አላስተጓጉልህ ልዕለትዬ፣ በደንብ ስራበት በደንብ ወንድ ባለም። እሺ ቀሲስ፣ አንድ ከአሜሪካ ያወራኝ ሰው አለ ደውልለት አለው። እሱንም አሁን ከላይቭ እንደወጣው ከአሜሪካ ያወራኝ ሰው አለ እነሱን በማገዝ ዙሪያ ላይ የእሱንም እንግዲህ ላይቭ ላይ መገኘትንም የፕሮግራሙ ቀንም እዛ ቦታ ላይ መምጣትንም እንትን አደርጋለሁ ሌላ ሌላም ሰዎች ነግረውኛል። በውስጥ እዛ ቴሌግራም ግሩፕ ላይም አለው። ቀሲስ እናንተ ያላችሁበት ላይ ታዲያ ኢንፎርሜሽኑ አለህ ማለት ነው። ዝም ብዬ እውነት ነው። በጣም እኮ ደግሞ ስንገናኝ የነገሩት ይሉኛል እና ያው ታዛዥ እዚህ ከታች ያላችሁ ልጆች በጣም በጣም ወደው በጣም የሚታዘዝ ትሁት በጣም በጣም በጣም የእውነት ልደት በጣም ልደት ውስጤ ነው ውስጤ ነው። በጣም ትሁት ልጅ እግዚአብሔር በሚያቀው እግዚአብሔር በሚያቀው ከልቤ ነው፣ እና በኮንፊደንስ ነው ማዝህ። እግዚአብሔር ይጠብቅህ። የምትሰራውን ስራ ሁሉ እግዚአብሔር ይባርክልህ። ብዙ እድሜ ሰቶህ ጤና ሰቶህ እንድታገለግለው መድኃኒዓለም ፈቃዱ ይሁንልህ። ተባረክ ልደትዬ፣ ቴንክዩ ይበቃኛል። እኔ አሁን ልውጣ። ወደ መልዕክትህ ግባ። እግዚአብሔር አመሰግናለሁ የነ የነ ጳውላዲዮስና የወንድማችን እፎይ ጉዳይ በጣም አነጋጋሪ ሆኗል። እግዚአብሔር አምላክ ጨርሶ ይጠብቃቸው። በዚህ ጉዳይ ላይ እኛም በተደጋጋሚነት መረጃዎችን ለእናንተ ለማቅረብ እንሞክራለን፣ ዝም አንልም። እናንተ የሚተካተላችሁ የሚደርሱንን መረጃዎችም በማጋራት እነሱ ጋር በመግባት ሀሳብ በመስጠት ላይክ በማድረግ ሼር በማድረግ ትብብራችሁን አሳዩ። እኛ ኦርቶዶክሳውያን ሰነፍ ስለሆን ነው እንጂ ብንተባበር፣ ብንተጋገዝ፣ ብንደጋገፍ፣ አንድ ብንሆን ብዙ ነገሮችን ማለፍ እንችላለንና ያንን እናሳይ የሚል መልእክቴን ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። የዛሬ አሮስ መረጃችን ይህን ይመስላል። ላይክና ሼር ማድረጋችሁ እንዳይዘነጋም። ክብር ውስጥ ያለ አብ፣ ክብር ውስጥ ያለ ወልድ፣ ክብር ውስጥ ያለ መንፈስ ቅዱስ አንድ አምላክ አሜን።